ያልኩ ህግራ የገባኝ ነገር ማለት ነው። ላልቅስ ወይስ ባደረገችው ነገር ልናደድ ማለት አንዳንዴ አትፍረድ ይፈረድብሃል ነው የሚባለው። እች ልጅ ምን እንደገጠማት የምናውቀው ነገር የለም። ግን ደግሞ ማለት ነው፣ የፈለገ ነገር ቢሆን፣ የፈለገ ችግር ቢደርሳችሁ፣ የፈለገ መከራ ቢገጥማችሁ፣ ይህ የሰው ልጅ እንዴት ራሱን ያጠፋል? እኔ እግዚአብሔርን ከኔ የበልጥ አረብ ሀገር ብዙ መከራ ያሳለፈ ሰው አለ ብዬ አላስብም። እኔ አረብ ሀገር በጣም ብዙ መከራ ያሳለፈ ያለው እግዚአብሔርን ነው ምላችሁ። በጣም ብዙ መከራ እኔ ኩንትራት ቤት ሁኜ እግዚአብሔር ነው ምላችሁ እን ለምሳሌ አንድ ቀን ሳልደበደብ ከዋልኩኝ ማለት ነው ተመስገን ላለሁ እግዚአብሔር ነው ምላችሁ። ተመስገን ዛሬ ሳልመታው እያለው ላለሁ ማለት ነው። ይህን ያህል ነው ታውቃላችሁ። አረብ ሀገር ስትኖሩ ይህን ያህል ነው ስቃይ የሚደርስባችሁ ግን ማለት ነው። እግዚአብሔር ምስክር ነው ነው የምላችሁ። አንድ ቀን አንድ ቀን ራሴን ለማጥፋት አስቤ አላቅም አስቤ አላቅም። ምክንያቱም እኔ የራስ ወዳድ አይደለሁኝም እዛ ጋር ቤተሰቦች ይጠብቁኛል። ልጄ ትመጣለች እያሉ ይጠብቁኛል። በር በሩን ታያለች እናቴ ማለት ነው። እህቴ በር በሩን ታያለች። ወንድሜ በርበሩን ያያል አባቴ ከዛሬ ነገ ልጄ ትመጣለች ብሎ ይጠብቃል። በተስፋ ማለት ነው። እንደዛ ቤተሰቦቻችን በተስፋ እየጠበቁን፣ በጉጉት እየጠበቁን፣ እየናፈቁን ቆየ። የሰው ልጅ እንዴት ሞት መፍትሄ ነው ብሎ ያስባል? ይች ልጅ እኔ ያሳለፈችውን ነገር የማውቀው ታሪክ የለም። ግን የፈለገ ነገር ቢገጥማችሁ እራሳችሁን ለማጥፋት እንዴት ነው የምታስቡት? ግን እኔ በጣም ግራ የሚገባኝ ነገር ማለት ነው። ግን ሰው ሀገር ስንመጣ እኮ መከራውንም ሁሉንም ይችላል ተቋቁመን እኮ ልንሰራ እኮ ነው የመጣ ነው። የፈለገ ነገር ይግጠማችሁ፣ በቃ በጓደኛችሁ በፍቅረኛችሁ በባላችሁም ተከዱ፣ ግን የሰው ልጅ በህይወት እስካለ ድረስ ህይወት ትቀጥላለች። እንዴ ይች ልጅ እንደምታወት ማለት ነው ልጁ እራሱን መሰዋት አድርጎ ሊያድናት ነው፣ እንደምታወት የሚወርደው ያለው ማለት ነው። ግን እንደ አድናት እንኳን አልፈቀደችለትም። እንዳድናት አልፈቀደችለትን። በቃ በእግርና በእግሩ ላይ ነው ሾልካ ሄደችው፣ አመልጠው ማለት ነው። ግን ማንንም ጎዳች፣ ራሷን ነው የጎዳችው። አሰሮችሽ አይጎዱም። አቤት እኔ የማስተላልፈው ነገር ማለት ነው። ለወደፊትም እንደዚህ አላማ ያላችሁ ሰዎች ማለት ነው፣ እንደዚህ ራሳችሁን ለማጥፋት ያሰባችሁ ሰዎች በደንብ አዳምጡ። እራሳችሁን ነው የምትጎዱት። እንደ ቆይ የሰው ልጅ ራሱን አጥፍቶ ገነት ሲገባይታችኋል እንዴ እንዴት በምድርም በሰማይም መከራ ታያላችሁ እኔ በምድር እየተሰቃየሁ በሰማይ እንድሰቃይ አልፈልግም በጭራሽ ማለት ነው በጭራሽ እንዴት ሞት እረፍት ነው ያላችሁ ማነው እራሱን ያጠፋ ሰው እረፍት አይደለም መከራ ነው የሚገጥማችሁ እዛ ማለት ነው መከራ መከራ የፈለገ ነገር ቢገጥማችሁ እንዴ እንዴት እራሳችሁን ለማጥፋት ታስባላችሁ እግዚአብሔርን በእርግጥ አትፍረድ ይፈረድ ባህል ነው የሚባለው ይችን እያሳለፈችውን ነገር አላውቅም ግን እውነት ታማ ካልሆነ በስተቀር አብዳ ካልሆነ በስተቀር ይህንን ካረገችው እኔ ቃላት የለኝም። እግዚአብሔርን የሰው ልጅ እኮ በሕይወት እስካለ ድረስ ማለት ነው በሕይወት እስከኖረ ድረስ ማለት ነው ሁሉም ያልፋል። የማያልፍ ነገር የለም። እግዚአብሔር እኔ በራሴ የስራ ህይወት ነው አንድ ቀን ማለት ነው አስታውሳለሁ። ለመጨረሻ ጊዜ እግዚአብሔር እግዚአብሔር ምን እንዳልኩት ታውቃላችሁ? ጌታ ሆይ አንተ የለህም በቃ አልኩኝ። እግዚአብሔር ይች ቃል ሁሌም ማለት ነው ሁሌም ትቆረቆረኛለች። በቃ መከራው በዛብኝ፣ ሀዘኑ በዛብኝ። ሁሌ ነው የምደበደበው። በቃ ሴትዮዋ ምክንያት ፈልጋ እኔ ነው የምትመታኝ። በቃ ምክንያት ነው የምትፈልገው። በቃ ምንጣፋን ጥፊ ማለት ነው ምንጣፋን ጥፊ እንደዚህ ምንጣፉን አንስታችሁ ታጠዳላችሁ አደለ? ምንጣፉን ሳጠፍ ሳነጥፍ ማለት ነው ትንሽ ወድ ካለ ትመታኛለች ሳሳልፍ ይሄው፣ አሁን እግዚአብሔር ይመስገን በቃ ምርቴ አሁኜ ደስተኛ ሆኜ እየሰራው ነው። አሁን በህይወት እስካላችሁ ድረስ የማያልፍ ቀን የለም፣ እግዚአብሔር ነው የምላችሁ፣ የማያልፍ ቀን የለም። ያልፋል መከራውም፣ ሐዘኑም፣ ደስታውም ያልፋል። የሰው ልጅ እንደተከፋ አይቀርም፣ እንደተደሰተም አይቀርም። በቃ እዚች ምድር ላይ እስካላችሁ ድረስ ደስታ፣ መከራም ሊገጥማችሁ ይችላል። ሁሌ ደስታ ብቻ ከሆነማ እንዴት ፈጣሪ እናመሰግነዋለን ሐዘን ሲደርስብን ወይም ደግሞ ስንጎዳ ነው ፈጣሪን የምናስታውሰው ማለት ነው። ለዛ ነው እግዚአብሔር የሚፈትነን። እራሳችሁን ለማጥፋት አታስቡ። ራስ ማጥፋት ጥሩ ነው ብላችሁ ወይም ደግሞ እናርፋለን ብላችሁ አታስቡ። ራሱን ያጠፋ ሰው ሲሆን ነው የሚገባው በቃ ሲሆን ነው። በምድር ተሰቃይታችኋል፣ በሰማይ ደግሞ ሲሆን ነው የምትገቡት። ምናልባት ሙቼ በሞት ይሻለኛል እያላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል በጣም በጣም ተሳስታችኋል። እግዚአብሔርን ሞት ራሱ ማለት ነው መልካም ሰርታችሁ፣ ጥሩ ሰርታችሁ እራሱ እግዚአብሔር የፈጠራትን ነፍስ ራሱ ሲወስዳት ነው ጽድቅ ማለት ነው። የምታርፉት የዛን ጊዜ ነው እንጂ እግዚአብሔር በአምሳሉ ፈጥሯችሁ እግዚአብሔር የሰጣችሁን ነፍስ እራሳችሁ ካጠፋችሁ ምንም ጥርጥር የለው ሲሆን ነው በቃ ሲሆን ነው። ክቡር የሆነውን ነፍሳችሁን ራሳችሁ ማጥፋት አትችሉ አይቻልም። በቃ በየማንኛውም ሃይማኖት ራስን ማጥፋት አይቻልም። በቃ ግን አንዳንዱ ሰዎች እግዚአብሔር መሞት በቃ መሞት ተስፋ ይመስላችኋል። መሞት ተስፋ የሚመስላችሁ ሰዎች አይደል? ይሄ ልጅ ልጅ፣ ይሄኔ ወይ ደግሞ ዛን ተቀምታ ነው የሚሆነው፣ ወይ ቢሮ ሰዱኝ ብላ ነው የሚሆነው፣ ወይ ታማ ነው የሚሆነው። ከሶስት አንዱ ነው፣ በቃ ከዚህ ሊያልፍ አይችልም። ምናልባትም ያ ልጅ ያድናት ነበር፣ ግን ደግሞ እንደዛ አድርጋ አስፈራርታቸው አስፈራርታቸው። ያ ልጅ ቢያድናት ምን ያክል መከራ እንደሚደርስባት ታውቀዋለች። ግን ደግሞ ከሰማው መከራ የምድሮ አይሻለም። እኔ እግዚአብሔር ምስክሬ ነው ነው የምላችሁ እኔ ከኔ የተፈተነ ሰው የለም ብዬ እንደኔ የተፈተነ ሰው አለ ብዬ በጭራሽ አላስብም። ግን አንድ ቀን እንኳን አንድ ቀን እንኳን ራሴን ለማጥፋት በጭራሽ አስቤ ያላቅም፣ በጭራሽ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ እግዚአብሔርን ማታ ሲፈርድብኝ ደግሞ ማታ ልተኛ መኝታ ቤት የገብቼ ሲፈርድብኝ ቪዲዮን አየሁት። ደግሞ የተላከልኝ ጠዋት ነው ይሄ ቪዲዮ ማለት ነው። ግን ሲፈርድብኝ ምን አደረግኩ ይመሰላችሁ? ማታ ልክ አልጋሌ ሰውጣ አየሁትኝ ከፍቼ። ከዛ እንቅልፍ የሚባል እንዴት ይውሰደኝ? አሁንም እሷ ናት የምትመጣብኝ፣ አሁንም እሷ ናት የምትመጣብኝ። አወዳደቋ፣ አወዳደቋ በቃ ይመጣብኛል። እግዚአብሔርን ይመጣብኛል። እና እኔ ማስተላለፍ የምፈልገው ነገር እግዚአብሔር ነው የምላችሁ፣ በቃ እራሳችሁን ለማጥፋት አታስቡ። እግዚአብሔርን፣ ይሄ መፍትሄ ሊሆን አይችልም። እንዴ ቆይ ዳንኤልን ከአንበሳ ጉሮሮ ያወጣ ጌታ፣ ሙሴን ባህር ከፍሎ ያሻገረ አምላክ፣ ከአንበሳ ጉሮሮ የሚያወጣ አምላክ እንዴት እናንተ ነረስቶናል ብላችሁ ታስባላችሁ? ቆይ እንዴት ለማንኛውም እውነት ለመናገር እኔ በጣም ዘግኖኛል ማርያም፣ በጣም ማለት ነው። ማለት የዘገነኔ ደግሞ ለምን ተሰቃላችሁ ሰው ሊረዳት መጥቶ እንኳን እንዲረዳት አለመፈቀድ ነው። በቃ በጣም እንትን ያለኝ ያሳዘነኝ ማለት ነው። ማለት ይህን ያክል ምን ብትሆን ነው ሰው እንዲረዳት እንኳን ያልፈለገችው? ይህን ያክል ምን ቢደርስባት ነው? ነው በጣም ከባድ ነው። ማርያም በጣም እውነት እግዚአብሔር ብቻ እንደ ቸርነቱ ያስባት። ሌላ ምንም አለለም። እውነት እስቲ እንግዲህ እኔ እስካሁን ድረስ ያገኘውት ነገር የለም ስለ ሷ። ለምን እንደወደቀች ለምን እራሷ እንደጣለች የሰማሁት ነገር የለም። ከሰማው ደግሞ ያለውን ነገር አሳውቃችኋለሁ ማለት ነው። ለምን እንደወደቀች እንዴት ወደቀች የሚለውን አጣርቼ ነግራችኋለሁ።